ምንም ማለት አይጠበቅም። ግን አሉት አላሉት አይፈቱትም። ሰያው ቃሊቲ ታስሯል። ሰማችሁም እንደ ሳምቻ አለው እኔ እዩላችሁ ነግሬዋለሁ። አቲድ ብዬዋለሁ። ወላሂ ወላሂ ነው ምላችሁ። አቲድ ሳያው፣ ለዛ ነው እኔ ምንም እንትን ያላልኩት፣ ምንም ማድረግ ስለማይቻል። ምን ታመጫለሽ? ምንም ሳውዲ ቢሆን በብርሽም በምንሽም በሆነ በሆነ ነገር ብለሽ ልክ እንደባለፈው ታስወጪዋለሽ። ኢትዮጵያ ጅቦች እጅ ነው የገባው። ሊገሉትም ይችላሉ። ስለዚህ ዝም ማለት ነው። ኤንዌይስ ከዚህ በላይ እኔ ማውራት አልፈልግም። ቃሊቲ ውስጥ ከርቸሌ ገብታለች ከርቸሌ ገብታለች፣ እና መልካም የከርቸሌ ዘመን እኔ ምንም ማድረግ አልችልም። ምክንያቱም በራሷ ቀባጥራ ቀባጥራ እጇን ሰጠች ማለት ነው። እንደዚህ ከሆነ ነፍስ ከማጥፋት ተረፍ ያለው ነው እና መሰግናለን። የኢትዮጵያ ሕግ በዚህ መልኩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወዲ ቻናል ቤተሰቦች እንዴት አላችሁ? እንዴት አመሻችሁ? ሁላችሁንም ሰላም ብያለሁ ብያላችሁበት የዓለም ዳርቻ የረበና ሰላም አይለያችሁ። እኔ የምላችሁ ልጠይቃችሁ ነው የመጣሁት አቡ ፋኖ እውነትም ታስሯል ወይስ አልታሰረም? የምታውቁ እስኪ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ የተሰማ ያለው ነገር አቡ ፋኖ ነው ኢትዮጵያ ሲገባ ከኤርፖርት ተቀብለው ወደ ቃሊቲ የማረሚያ ቤት ነው ያስገቡት እየተባለ ነው የሚወራው ማለት ነው። እንደዛ ከሆነ እጅግ በጣም ያሳዝናል። በጣም ነው የሚያሳዝነው ማለት ነው። እና የእውነት ነው ወይ እንግዲህ ቀደም ቪዲዮን ቪዲዮውን አስገብቼ ላችኋለሁ የሚወራው እውነት እንደሆነ ነው። ነገር ግን እውነትም ሊመስለኝም አልቻለም። እውነትም ሊመስለኝም አልቻለም። እውነት አይደለም ለማለትም ደግሞ ከኋላ ያለው ቪዲዮ፣ ቀደም ሲል የገባው ቪዲዮ ግራ አጋብቶኛል። እና የምታውቁ ካላችሁ እስኪ በኮሜንት ላይ አሳውቁኝ። እውነት ከሆነ በጣም ያሳዝናል። የአማራ ልጆች የት ሄደው የኖሩ እንግዲህ ሰው አገሩ ሳይገባ መቼም አይኖርም፣ አይደለም። እስከ መቼ ድረስ ነው በሰው ሀገር ወንድሞቻችን የሚኖሩት? ሀገራቸው መግባት ካልቻሉ የት ሂደው ይኖሩ? ሀገር ለመቼ ነው የምጠቅመን ታዲያ? አገር ስንገባ የምንታሰር የምንያዝ ከሆነ ኧረ በጣም እጅግ በጣም ይገርማል የሚያሳዝናልም። እና እስኪ የምታውቁ መረጃ ያላችሁ እንድታሳውቁኝ ማለት ነው። እንግዲህ አዲስ መረጃም ካለ እኔም ወደ እናንተ አደርሳለሁ። እናንተም ደግሞ የሰማችሁት መረጃ ካለ ለየት ያለ ኢንፎርሜሽን ካለ በኮሜንት አሳውቁኝ ማለት ነው። እንግዲህ እውነትም ታስሮ ከሆነ ወደ ቃሊቲ ገብቶ ከሆነ አላህ ነጃ ይበለው። አላህ ያውጣው ማለት ነው። እጅግ በጣም ይከብዳል። ነገር ግን በዚህ ሰዓት በተለይ በዚህ ሰዓት መግባት አልነበረበትም። በዚህ ሰዓት በተለይ አገር መሄድ አልነበረበትም። ሄዶ ከሆነ እውነት ከሆነ ማለት ነው። ግን ውሸት ያድርገው እንላለን። ወንድማችን ባለበት አላህ ይጠብቀው። ታስሮም ከሆነ ነጃ ይበለው። ውሸትም ከሆነ ደግሞ እንግዲህ ባለበት ሰላሙን ያብዛለት። ሰላም ይሁን። ለቻናሌ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በየላችሁበት ሰላማችሁ ብዝት ተትረፍርፊ በሌለኝ መልካም ምሽት ይሁንላችሁ።